የእናንተ አማች አማች ይኸው ጉዷን ይኸው ጉዷን። እንዲህ ግዲ ጊዜዋ እኮ ነው እድሜዋ እኮ ነው። አይመለከትሽም ይሄ አይመለከትሽም። በቃ እድሜ ትግራም ላይ ነው ያዩት። ተጠንቀቂ፣ አንቺ እራሱ ተጠንቀቂ። እያየሁሽ ነው ምን እንደምትሰሪ እረፊ። ምን እንደምታደርግ እያየሁሽ ነው። ቤተሰብ ይሄ ቪዲዮ አንድ ሺ ላይክ እንዲገባ እፈልጋለሁ። በጣም የልቤን የምናገረው ነገር አለኝ። በጣም የተናደርኩበት ነገር አለ። የኔም ስንት ተጠርቷል። የሀይሚም በእንደዛ መልኩ በጣም በሚያስጠላ ሁኔታ የተደረገውን ነገር ሁሉ ዛሬ እውነት እውነተው እናገረው እናንተም ኮሜንት ላይ ሁላችሁም ትናገራላችሁ፣ ትፈርዳላችሁ። ላይክ እያደረጋችኋ ነው። በመጀመሪያ ደረጃ ቤተሰብ ሃይሚን ዘግዝቃችሁ፣ ሃይሚን እየሰደባችሁ የምታረጉት ነገር ምንም የምታመጡት ነገር የለም። አንዳንድ ልጆች፣ ሁላችሁም ሳይሆን አንዳንድ ልጆች አላችሁ። ሃይሚን እና ብሩኬ ተለያይቶ የማይለያዩ ልጆች ናቸው። ይሄን ልንገራችሁ መጀመሪያ። ብዙ ነገር ያሳለፉ ብዙ ላይፍ ያሳለፉ ብዙ ብዙ ነገሮችን ጥሩን፣ ደጉን፣ መጥፎኑን አሳልፏል። ሃይሚን እና ብሩኬ ማለት ነው። እነሱን ስለሰደባችሁ ወይ ብሩኬ ስለሰደብሽ ወይ ሃይሚን ስለሰደብሽ ምንም የሚመጣው ነገር የለም። ተናግሯል ብሩኬን ማለት ነው በቃ። ስለዚህ ሃይሚና ብሩኬን ለመሳደብ አፋችሁን ከፍታችሁ የምትጠብቁት ሰዎች በጣም ታሳዝናላችሁ። እና ሀይሚ አንናገር ያለችው ፕራንክም ሊሆን ይችላል እኔ የመስለኝ የሚመስለኝ ቤተሰብ ፕራንክ ከሆነ ይመስለኛል ሃይሚ ፕራንክ ልታደረገው ብሩኬን ልትፈትነው ይሆናል። ያላሰበውን ያደረገው ነገር ካለ እንዲያወጣውን ፈልጋ ሊሆን ይችላል ብዬ ነው ያሰብኩት እንጂ ብሩኬ ሀይሚ መቶ መቶ ትተማመንበታለች በብሩኬ እምነት የላትም ብሩኬን አታምኖ ምናምን ምናምን ይሄ አይሰራም። በቃ ብሩኬ አይኗን ጨፍና ብሩኬን ታምነዋለች። ልንገራችሁ፣ በሁለተኛ ደረጃ ደግሞ ሲስ የምትባዩ ሴትዮ፣ አንቺ አንደኛ ሃይሚ እኩያሽ አይደለችም። ይቅርታ አርግልኝና ሀይሚን ጭራሽ እኩያሽ አይደለችም። ቢያንስ ሀይሚን እንደው እንደው እንደው እንደው ልታደርሸትን ትችላለች። አላቅም፣ ያንችን እድሜ እግዚአብሔር ነው የሚያውቀው። ወይ ታናሽ ታናሽ የትች ልትሆን ትችላለች። የዚችን የጻን ልጅ ፎቶ ቪዲዮ አምተሽ አገኘው ብለሽ ጭፈራ ቤት ሄደች፣ ልጃችሁን ይዋት ጭፈራ ቤት ሄደች። አናንተ እንግዲህ የአማቻችንን ሚስት ምናምን ብለሽ አብሽ የምከፍችው እድሜዋ ነው፣ የፈለገችውን ነገር ማድረግ መብቷና መብቷ ነው፣ አይመለከትሽም እዚህ ላይ አንቺ የሚመለከትሽ ነገር እነሱን እነሱን የነሱ መጥፎ የሃይሚን መጥፎ አመጣሽ፣ የብሩክን ጥሩ ስላመጣሽ ማንም የሚደግፍሽ የለም። ድንገርሽ አንድ ነገር ማለት ነው። ካየሻቸው ሁለቱንም በአንድ አይነሽ ብታያቸው ጥሩ ይመስለኛል። በጣም ብልግና ነው እየሰራሽ ያለሽው ሃይሚ ላይ። እንደዚህ ነገር ማይገባ ነገር እዛ ጉሩብ ከፍተሽ ምናምን ብትብኳኪ ተብኳኪ ይዛው፣ ግን የልጅቷን ስም አታንሺ። ቪዲዋ ሳይኖር ቪዲዮ አለ ብለሽ በግድ ይሄ ቀስት ምልክት እየጠቀጠቅሽ እየጠቀጠቅሽ ታሳያለሽ። ሀይሜ የሌለች ብለሽ ደግሞ እሱ ቪዲዮ ደግሞ ሀይሜ አለች እንኳን ቢባል አሉ የምትመስላ ልጅ አለች። ሀይሜ ትሆን አላውቅም። ብቻ ከሆነም ደግሞ ይሄ የቤተሰብ ማና ስሟ አብራቸው ስትሰራ የነበረችው የዛኔ፣ ብሩክን አፈቅሯል ብላ የመጣችው ማን ነበር ስሟ፣ ሊንዳ የሊንዳ ሀፒ በርዝዴይ ነበረ ይሄ ነገር ሲከበር ሲከበር እንደዚህ አፒ በርስቴ ስታከብን ነበር የዛኔ እሺ ሃይሚ ኖረች ይኸውልሽ ብሩኬ ሁሉ ስለ ሃይሚ ማቅ ነገር እንዳይመስልሽ ስለ ብሩኬ ሁሉ ነገር ያውቃል ማቅ እንዳይመስልሽ ሃይሚ ለብሩኬ ሳትነግረው የትም አትሄድም ብሩኬ ለሃይሚ ሳይነግረው የትም አይሄድም ደግሞ ተለያይቶ የሚሄዱበትን መንገድ የለም ብዙ ጊዜ ካየናቸው ሁሉም ቦታ አንድ ላይ ነው የሚሄዱት እንደው አልፎ አልፎ ካልሆነ በስተቀር ነው እና እኩያሽን ጅበላብሽ ወይ ጅበላብሽ ወይ እነሱ ነገ ተነግሮ ታርቆ ሲመጡ ምንድን ነው የሚውጥሽ? ነገ አብረሻችሁ ደግሞ እንደዚህ ሆኖ ቡራዬኒ ሀይሚዬኒ ቆንጆ ምናም ልት ነው እንደዛ ልት ነው ሀሳብሽ። በጣም ቢግ ቢግ ሼም ነው እያደረግሽ ያለሽ፣ ቢግ ሼም ነው አይገባም። ይሄን ቪዲዮ አድርሱልኝ፣ በእናታቸው ቆርጣችሁ ምን አርጋችሁ ለዚሽ ለሲስ የምትባል አድርሱልኝ። ስሜን ደግሞ እንዳጠሪ። ከዚህ በኋላ እኔ አንቺ ስም አልጠራውም፣ ግን እኔ ስሜን ጠርተሽ ሰድበሽኛል በቀደም ታድያ ግን እሱን ችግር የለም እኔ በሃይሚ በዚህ ቪዲዮ ሜንሽን በጣም ብዙ ሰው ነው ሜንሽን ያደረገኝ ይህን ቪዲዮ፣ እንዲ ዝም አልሽ ምናምን ዛፍ እንዲ ዝምት ያለሽ ጫፏን ስከፍት ምናምን ሲ ስላሉ ነው ዛሬ ላንቺ መልስ ሊሰጥሽ መጣሁ እንጂ አንቺ ላንቺ መልስ ራሱ መስጠትም አያስፈልግም ነበር፣ ግን ሃይሚ ስለተናገርሻት የእናንተ አማች አማች ይሁ፣ ጉዷን፣ ይሁ ጉዷን። እንዴ ዲ ጊዜዋ እኮ ነው እድሜዋ እኮ ነው። አይመለከትሽም ይሄ አይመለከትሽም። በቃ እድሜዋ ነው። እንደፈለገሽ መሆን መብቷ ነው። እንዶም እንደ ታዋቂነቱ አንደ ፌመስነቱ ምንም ተታረጉ ነገር የለም። ሀይሚ በጣም ይገርሙ ነገር በጣም ጫዋ ነች፣ ስነ ያላት ክብር ያላት ራሷም ጠብቃ የምት አንደኛ ነገር ደግሞ ብሩኬ አጠገቧ ያለው በጣም የሚዋደዱ ፍቅረኛ ሞሽ ናቸው። ከነሱ መሃል ምንም ነገር ገብተሽ አፍሽን ልከፍሽ አትች ማለት ነው። እና ቤተሰብ የሆነች ልጅ አለች፣ እንት ላይ ነው ያዩዋት፣ ምንድነው ስሙ እ ምንድነው ትግራም ላይ ነው ያዩዋት። ተጠንቀቅ! አንቺ ራሱ ተጠንቀቂ። እያየሁሽ ነው ምን እንደምትሰሪ። እረፊ። ምን እንደምታደርጊ እያየሁሽ ነው። ውረጅ ከብሩክ እራስ አንቺ ሃይሚን ሃይሚን ለማናደር ነው ይሄን ስራ ምሰሪ። በደምብ ትታወቃላችሁ ከሃይሚ ጋ። አይሚን ለማናደር እንደዚህ የምታደርጊው ይሄ ደግሞ አይሳካልሽም። ባለሽበት አርፈሽ ብትቀመጥ ይሻላል ነው የምለው። የምታረጉን ነገር ግን ብትጠነቀቂበት ይሻላል ማለት ነው። እያየሁ ነው፣ ኮሜንት ላይ እያየሁሽ ነው ላይክ ላይ የሚያዩሽ ነው ስት እያየውን ሁሉን ነገር። ግን እረፊ፣ አለበለዚያ ፎቶሽን ለጥፌ የምሰድብሽ ማለት ነው። እና ቤተሰብ ሀይሚን ለማናደድ ነው ብዙ ብዙ ነገሮች የተሰሩ ያሉት። ሀይሚ እንድትናደድ ብሩኬ እንደዚህ ያደረገ ብሩኬ እንደዚህ ፈለጠ ምናምን ያሉ አትናደድም። ብትናደድም ችግር የለውም። ፍቅረኛሞቹ ይጣላሉ፣ ይታረቃሉ። ነገ ተነጉደ ደግሞ ታርቆ ሲመጡ ደግሞ አፋችሁን ትዘጋላችሁ። ይሄ የተለመደ ስለሆነ ማናችሁም ሰዎች ሀይሚ እንደዚህ ያደረገች ብሩኬ እንደዚህ ያደረገች ብላችሁ እንዳትአምኑ በቅ እንዳታምኑ ነው የምላችሁ። ትክክለኛውን መንገድ ፍረዱ። ትክክለኛውን ነገር ተናገሩ። እኔ ነገም ተነገ ወዲያም ሀይሚ ብሩኬን ለመፈተን ይሆናል እንደዚህ አይነት ስራ እየሰራች ያለችው እንጂ ሀይሚ ብሩኬን ጠርጥራ ወይም ሀይሚ ብሩኬን ጠልታ ወይም ሀይሚ ለመለያየት ፈልጋ አይደለም። ኔቨር ጊቭ አፕ ከብሩኬ ጋር ሀይሚ መለያየትም ሆነ ምንም አታስብም። ስለዚህ ባካችሁን ዝም ብላችሁ አታብሩን። ብሎ በቃ ለማንኛውም ቤተሰብ ብዙ ወር ያላብዛባችሁ፣ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ወዳችኋለሁ። ቻው ቻው